በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም የምትገኙ በክርስቶስ ክርስቲያን የተባላችሁ በቀራንዮ አደባባይ በእፀ መስቀል ላይ ተሰቅሎ ደሙን አፍሶ ያዳናችሁ ክርስቲያኖች በጠቅላላ ባላችሁበት ስፍራ ሁሉ የእግዚአብሔር ሰላም ከሁላችን ጋር ይሁን። የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ኅብረት አንድነት የድንግል ማርያም አማላጅነት ከሁላችን ጋር ይሁን። የእመቤታችን የድንግል ማርያም አማላጅነት አይለየን። የመላእክት ጥበቃ የቅዱሳን በረከት ከኔና ከእናንተ ጋር ይሁን። ረድኤተ እግዚአብሔርን አጋዥ በማድረግ ዛሬ አንድ የወንጌል ኃይለ ቃል የምንማረው ይኖረናል። መነሻችን ግን የብርሃነ ዓለም ቅዱስ ጳውሎስ መልእክት ወደ ገላትያ ምዕራፍ አራት ቁጥር አራት ላይ እስከ ስድስት የተናገረው ይሆናል። በዚህ የእግዚአብሔር ቃል መሠረት ቅዱስ ጳውሎስ በረከቱ ይደርብንና እንዲህ ይላል። ኢየሱስ ክርስቶስ ከሕግ በታች ተወለደ ይለናል። ምን ማለት ነው? ኦርቶዶክሳውያን ምን ታስባላችሁ? ኢየሱስ ክርስቶስ ከሕግ በታች ተወለደ ከሕግ በላይ ሳይሆን ከሕግ በታች ሆኖ ተወለደ። ምን ማለት ነው? እስቲ መጀመሪያ ቃሉን ላንብብላችሁ። መንፈስ ቅዱስ ከእኔም ከእናንተም ጋር ይኖርልን። ብርሃነ ዓለም ቅዱስ ጳውሎስ ለገላትያ ሰዎች፣ በገላትያ ለሚኖሩ ክርስቲያኖች በጻፈው መልእክቱ ላይ ስለ ኢየሱስ ክርስቶስ ከድንግል ማርያም መወለድና ከሕግ በታች ስለመወለዱ የዘመኑ ፍጻሜ ሲደርስ ብሎ እንዲህ ይለናል የምንሰማውን ቃል በልቦናችን ያሳድርልን፣ በአይምሯችንም ይቅረጽልን። ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ አራት ከቁጥር አራት እስከ ስድስት እንዲህ ይላል፦ ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ እንደ ልጆች እንሆን ዘንድ ከሕግ በታች ያሉትን ይዋጅ ዘንድ ይላል። ዛሬ የፈለግኩት በዚህ ሰዓት በዚች ደቂቃ በዚች ቅጽበት እንድንማር የወደድኩት ከሕግ በታች የተወለደውን የሚለውን ቃል ነው። ከፈለጋችሁ የዘመኑ ፍጻሜ ምን ማለት ነው የሚለውን ከሴት የተወለደውን ብሎ ለምን ከሴት የተወለደ ብሎ ተናገረ፣ እኛ እንደ ልጆች እንሆን ዘንድ እንዴት አባ አባት ብለን የምንጮሁበት የልጁን መንፈስ በኛ ውስጥ አኖረ የሚለውን መማር ከፈለጋችሁ ጻፉልኝ እያንዳንዱን ማስተማር እችላለሁ ለዛሬ ግን የመረጥኩት አሁንም መንፈስ ቅዱስ በእኔ በባሪያው በእናንተም በሁላችሁ ይደርና ከህግ በታች የተወለደውን ከህግም በታች የተወለደውን ልጁን ላከ ነው የሚለው ጥቅሱ የት ነው ገላትያ ምዕራፍ አራት ቁጥር አራት ላይ ነው ከህግም በታች የተወለደውን ልጁን ላከ ምን ማለት ነው? ኢየሱስ ከሕግ በታች ተወለደ ማለት በአይምሯችሁ ምን መጣ? በልቡናችሁ ምን አሰባችሁ? አሁን ይህን ቃል ስትሰሙ ከሕግ በታች የተወለደው እውነት ምን ማለት ነው? እንዴት ከሕግ በታች አለው? ከሕግ በላይ አይደለም ወይ? እግዚአብሔር እንዴት ከሕግ በታች ሊወለድ ቻለ? ይህንን በጣም አይምሯችሁን ልጠይቁ የሚገባው ጥያቄ ነው። ምክንያቱም ከሕግ በታች በመወለዱ ከሕግ በታች ያደረጉት ከስልጣኑ በታች ያደረጉት ሰዎች ስላሉ ነው። ከሕግ በታች ስለተወለደ መጨረሻ በዙ ጨርስላችኋለሁ። ከሕግ በታች የተወለደበት ግን አንድ ሁለት ሶስት እያልኩ ልንገራችሁ። አንደኛ አንድ ሴት ጸንሳ የምትወልደው በዘጠኝ ወር ከአምስት ቀን ነው። ይህንን ሕግ ጠብቆ ጌታ ተወልዷል። መልካም በሕቱም ድንግልና ነው የተጸነሰው፣ በሕቱም ድንግልና ነው የተወለደው። በነቢያት የተነገረው ትንቢት ተፈጽሟል። ሕዝቅኤል በምዕራፍ 44 የሚናገረው ወደ ምስራቅ ቁበር ወሰደኝ። የምስራቅ ቁበር እንደተቆለፈ ነበረ፣ እንደተቆለፈ የሰራዊት ጌታ እግዚአብሔር ገባ፣ እንደተቆለፈ ገብቶ እንደተቆለፈ ወጥቷልና፣ የምስራቅ ቁበር ለዘላለም ማንም አይገባበትም ይልና፣ ምስራቅ ጾት የተባለች እመቤታችን ቅድስተ ቅዱሳን ድንግል ማርያምን ይነግረናል። ራሱ ሀያል ያለው ጌታ ከድንግል ማርያም ተወልዶ እንዳዳንን ይገልጻል። ሲጸነስም በድንግልና፣ ሲወለድም በድንግልና። ከሕግ በታች የሚለውን ግን በደንብ እንድትረዱት ሉቃስ ወንጌል ላይ ስለ ልደቱ ከጻፈ በኋላ ያሉትን ሁለት ነገሮች ላምጣላችሁ። ሕግ ምንድን ነው ስንል፣ በዚህ አጋጣሚ ሕግ ማለት ኦሪት ማለት ነው። በኦሪት የተሰጡ ህግጋት አሉ። የተሻሩ የምንላቸው በአዲስ ኪዳን የተፈጸሙ ማለት ነው። የተሻሩ የምንላቸው የተፈጸሙ ተፈጸሙ እንጂ ተሻሩ አይደለም። ተፈጸሙ። ዘለዓለም ደግሞ ጸንተው የሚኖሩ ደግሞ ህግጋት አሉ። ማቴዎስ ወንጌል ምዕራፍ አምስት ቁጥር 17 ላይ በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና የኔና የእናንተ አምላክ ጌታ መድኃኒት ኢየሱስ ክርስቶስ ምን ብሎ ነው የተናገረው? እኔ ሕግና ነቢያትን ለመሻር የመጣሁ አይምሰላችሁ፣ ልፈጽማቸው ነው ነው የሚለው ልፈጽማቸው መጣሁ ነው የሚለው። ስለዚህ ሕግና ነቢያት ተሽረዋል አያስፈልጉም የሚባሉ ሳይሆን እየተፈጸሙ አሉ። ለምሳሌ በግ ታረድ ነበር፣ በብሉይ ጊዜ መስዋዕቱ በመቅደሱ አሁን ግን በጉ ማን ነው? ኢየሱስ ክርስቶስ ክብር ምስጋና ይግባው። መድኃኒታችን ኢየሱስ ክርስቶስ ቤዛ ይስሐቅ ሆኖ የኔ እናንተ ቤዛ ሆኖ ያዳነን የፈወሰን፣ እሱ ክብርና ምስጋና ለዘላለም ለስሙ ይድረሰው። ታዲያ ከሕግ በታች ሲል ለምሳሌ በብሉይ ከነበሩ ሕግጋት መካከል አሁን የምንመለከተው በኦሪት የነበሩ ዛሬ በእኔና በእናንተ ወይም በኦርቶዶክሳውያን የተዋሕዶ አማኞች ዘንድ ብቻ ያሉትን ሕግ ጋር ትነግራችኋለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የምንላት ቅድስት ቤተ ክርስቲያናችን ምን ያህል ልዩ እንደሆነችም በዚህ ውስጥ ትመለከታላችሁ። ርዕሳችን ምንድን ነው? ከሕግ በታች የተወለደውን አንድያ ልጁን ላከው ነው። ከሕግ በታች የተወለደው ልጁን ላከው። ከሕግ በታች ማለት ምን ማለት ነው? እየተማርን ያለ ነው። ከሕግ በታች ምን ማለት ነው የሚለውን መረዳት እንድንችል ነው። ትረዱታላችሁ። ቀላል ነው። እንዴት ሉቃስ ወንጌል ላይ ጌታ ከተወለደ በኋላ የሆነውን ክስተት እንመልከት። የተደረገውን ድንቅ የእግዚአብሔር ስራ እንይ። ጌታ ከተወለደ በኋላ እረኞቹ፣ ሰባ ሰገል፣ በአጠቃላይ የተደረገው ድንቅ ተአምር በሁለት ዓመት ውስጥ የሆነውን ይነግረንና ሉቃስ ቁጥር 19 ላይ የሰሙት ሁሉ እረኞች በነገሯቸው ነገር አደነቁ፣ ብሎ የተወለደውን የአይሁድ ንጉሥ ዜና እረኞቹ ለሁሉ አወሩ። ማርያም ግን ይህን ነገር ሁሉ በልቧ እያሰበች ትጠብቀው ነበር። እንደሚሆን ታውቃለች፣ እሷ። ሌሎቹ አያውቁም። ዮሴፍ ራሱ አያውቅም። በኋላ እሱን ስትወልደው ነው ዮሴፍ ራሱ ያወቀው። ማርያም ማ እንደሆነች የወለደችው ማ እንደሆነ ይህንም ሳያውቁት ብዙዎች ይሳሳቱበታል። ምስጢሩ ግን ይሄው ነው። እረኞችም እንደተባለላቸው ስለ ሰሙትና ስላዩት ሁሉ እግዚአብሔርን እያመሰገኑ እያከበሩ ተመለሱ። ከዛ ቅዱስ ሉቃስ የሚነግረን ሉቃስ ወንጌል ምዕራፍ ሁለት ቁጥር 21 ላይ ኢየሱስ ክርስቶስ በስምንተኛው ቀን ወደ ቤተ ግዝረት እንደሄደ ነው። እንዲህ ይላል፣ ሊገርዙት ስምንት ቀን በሞላ ጊዜ በማኅፀን ሳይገረዝ በመልአኩ እንደተባለ ስሙ ኢየሱስ ተብሎ ተጠራ። ከሕግ በታች የተወለደ ያልኳችሁ አንዱ የብሉይ ዘመን ህግ ምን ነበረ? ግዝረት ነው ወይም ግርዛት ብለን የምንጠራው። በስምንት ቀን የምትወልደው ወንድ ልጅ ሁሉ ይገረዝ ይላል። ግርዛት ለወንድ ብቻ ነው፣ ለሴት የለም። የኛ ሃይማኖት ይሄን አያስተምርም። ብዙዎቹ በስህተት አሁን አሁን እንኳን ይቀራል እንጂ በፊት ብዙ ስህተቶች ይፈጸማሉ። ግርዛት ለወንድ ነው እንደሚነግረን ቅዱስ ሉቃስ ምዕራፍ 2 ቁጥር 21 ላይ ጌታችንን ወደ ቤተ ግዝረት እንደወሰዱት ይነግረናል። ይሄ ህግ፣ የግዝረት ህግ ቀድሞ የነበረ በብሉይ ዘመን የነበረ ህግ ነው። በብሉይ ዘመን ለአብርሃም ይሄ ህግ ተሰጥቶታል። በቤቱ ስለሚወለዱ ሁሉ ይሄ ህግ ተሰጥቶታል። የብሉይ ኪዳንን ህግ የሚጠብቁ ሰዎች ሁሉ በዚህ ህግ መሰረት ይፈጽሙ ነበረ። ስለዚህም ቁጥር 21 ላይ እንደሚነግረን የእግዚአብሔር ቃል ሊገርዙት ወደ ቤተ ግዝረት እንደወሰዱት የእግዚአብሔር ቃል ይናገራል። ስለዚህ ግዝረት የብሉይ ኪዳን ህግ ከብሉይ ኪዳን ህግ የመጣ መሆኑን እያንዳንዱ ሰው ሊያውቀው የሚገባ ነው። ስለዚህ ህጉ ያለው እዚህ ብሉይ ውስጥ ነው ያለው በዚህ በህግ መጽሐፍ ገና መጀመሪያ ላይ በቤትህ የሚወለደው ሁሉ እንዲገረዝ ብሎ እግዚአብሔር ትእዛዝ የሰጠው ያኔ ነው። ይህንን ህግ እነ አብርሃም ፈጽመውታል። ያውም ከህገ ኦሪት በፊት የነበሩት ማለት ነው። ከዛ በኋላ ደግሞ ትእዛዝ ወጥቶ እግዚአብሔር ለሙሴ ለአሮን ይሄንኑ ትእዛዝ ሰጥቷቸው ይሄን ትእዛዝ ሲፈጽሙ እንደነበረ የእግዚአብሔር ቃል ይነግረናል። ስለዚህ በቤት ውስጥ የሚወለድ በስምንት ቀን የሚወለድ ሁሉ ግዝረት እንደሚፈጸምለት የእግዚአብሔር ቃል ይናገራል ይህንኑ ነው እግዚአብሔር የሚነግረን ኦሪት ዘፍጥረት ምዕራፍ 17 ላይ ለምሳሌ የአብርሃምን ታሪክ ስትመለከቱ እግዚአብሔር አብርሃምን የዘጠና ዘጠኝ ዓመት ሰው በሆነ ጊዜ እንዴት እንዳናገረው እኔ ኤልሻዳይ ነኝ እያለ እኔ እግዚአብሔር ነኝ ፍጹም ሁን ኪዳኔን ባንተና በልጆች መካከል አደርጋለሁ፣ እጅግ አበዛሃለሁ ብሎ አብርሃምም በእግዚአብሔር ፊት ሰገደ። ከዛ በኋላ እግዚአብሔር የሰጠው ቃል ኪዳኔን በእኔና በአንተ መካከል አደርጋለሁ ብሎ የሰጠው የቃል ኪዳን ትዕዛዝ እዚህ ጋር ምንድን ነው? ስለ ግዝረት ነው። ኦሪት ዘፍጥረት ምዕራፍ 17 ላይ ይህንን ቃል ትመለከታላችሁ። ቁጥር 9 ላይ እግዚአብሔር አብርሃምን አለው። አንተ ደግሞ ቃል ኪዳኔን ትጠብቃለህ፣ አንተ ካንተም በኋላ ዘርህ በትውልዳቸው በእኔና በአንተ መካከል ካንተም በኋላ በዘርህ መካከል የምትጠብቁት ቃል ኪዳኔ ይህ ነው፣ ከእናንተ ወንድ ሁሉ ይገረዝ ይላል። ይህ እንግዲህ ዘፍጥረት 17 17 ቁጥር 9 ጀምሮ ያለው ቃል ነው። ዘፍጥረት 17 ቁጥር 9 ላይ ነው አሁን ያነበብኩላችሁ። ስለዚህ በሕገ ኦሪት ጊዜ በሕገ ልቦናም ጊዜ የነበረ ትእዛዝ ነው ይሄ ትእዛዝ። ስለዚህ ይሄን ትእዛዝ ጠብቆ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁንና በስምንተኛው ቀን ወደ ቤተ ግዝረት ሄደ። ክርስቲያኖች፣ አንድ ነገር ግን በደንብ አድርጋችሁ ማወቅ ያለባቸው አንድ ትልቅ ምስጢር እዚህ ጋር አለ። ጌታችን ወደ ቤተ ግዝረት ሂድ እንጂ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ደም የሚፈሰው ቀራኔው ላይ ነው። ደም ሲፈስ የኃጢአት ስሬት ነው። ስለዚህ ያ ታሪክ በዚህ ወደ ቤተ ግዝረት ሄዱ እንጂ ምላጭ ውሃ ሆኖ ቀልጦ የተደረገ የሚነገር የቤተ ክርስቲያናችን ትምህርት አለ። ይሄ የእኛ ትምህርት ነው። ሌላው ዓለም ይህንን የሚያውቀው ነገር የለውም፣ የሚረዳውም ነገር የለውም። ስለዚህ ከሕግ በታች የሚል በስምንት ቀን ይገረዝ የሚል ሕግ አለ። ስለዚህ ግዝረትን ወይም ግርዛትን በስምንት ቀን እያንዳንዱ ሰው መፈጸመን ሕግ ነው። ስለዚህ ይሄንን ሕግ ጠብቆ ጌታችን ኢየሱስ ክርስቶስ ወደ ቤተ ግዝረት ሄዷል። ሕጉን ጠብቆታል። ተመልከቱ። ሁለተኛ ከሕግ በታች የተወለደ ልጁን ላከ ሲል፣ ከሕግ በታች የተወለደ ሲል፣ ሌላው ደግሞ ምንድን ነው? ሌላው ሕግ ዘሌዋውያን ላይ ደግሞ የተጻፈው አለ። አንድ ሴት ወንድ ስትወልድ በስንተኛው ቀን ትሄዳለች ወደ መቅደስ? በአርባኛው ቀን። ሴት ስትወልድ በስንተኛው ቀን ትሄዳለች? በሰማናኛው ቀን ላይ። ጌታችን ኢየሱስ ክርስቶስ ይሄንን ሕግ ጠብቆታል። የሚገርማችሁ አምላክ ነው። አምላክ ሆኖ ሳለ ከሕግ በላይ ሆኖ ሳለ እሱ ግን ከሕግ በታች ሆኖ ነው የመጣው የኔና የእናንተ አምላክ። ስለዚህ እዚሁ ቅዱስ ሉቃስ ያነበብኩላችሁ ላይ ስለ ግዝረቱ ከነገረ በኋላ ወዲያውኑ ደግሞ ቁጥር 22፣ 23፣ 24 የሚነግረንን ላንብበላችሁ። አሁንም መንፈስ ቅዱስ በእኔና በእናንተ ላይ አድሮ ይኖር እንዲህ ይላል፣ እንደ ሙሴም ሕግ ይላል። በግልጽ ነው የሚያስቀምጠው እዚህ ጋ እንደ ሙሴም ሕግ የመንጻታቸው ወራት በተፈጸመ ጊዜ፣ የመንጻታቸው ወራት በተፈጸመ ጊዜ የማ በብሉይ ዘመን ይሄንን ሕግ ቀጥታ የምታገኙት ዘሌዋውያን ላይ ነው ታገኙታላችሁ። ዘሌዋውያን ላይ አስራ ሁለት ላይ በዝርዝር የሚያስቀምጠው አለ። ምክንያቱም አንድ ሴት ሴት ከወለደች በኋላ የመንጻቷ ወራት ስልሳ ስድስት ቀን ተቀምጣ ከዛ ከሁለት ሳምንት በኋላ እንዴት እንደሚፈጸም ይሄንን ሁሉ የሚነግረን የህግ መጽሐፍ ነው። እንደገና ደግሞ ወንድ በምትወልድበት ጊዜ አንድ ሴት ምን ያህል መቀመጥ እንዳለባት ይሄንን ሁሉ የሚያስረዳን ደግሞ ለሊቀ ነቢያት ለሙሴ በተሰጠው ሕግ ላይ በዚሁ በኦሪት ዘሌዋውያን ላይ ነው። ይሄም ምዕራፍ ዐሥራ ሁለት ነው። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ለእስራኤል ልጆች እንዲህ ብለህ ንገራቸው ሴት ብታረግዝ ወንድ ልጅም ብትወልድ ሰባት ቀን ያህል የረከሰች ናት። እንደ ህመሟ መርገም ወራት ትረክሳለች። በስምንተኛው ቀን ልጁ ከስጋው ሸለፈት ይገረዝ። ቅድም ያልኳችሁ ወግ በስምንተኛው ቀን ይገረዝ። ከደሟ እስክትነጻ 33 ቀን ትቀመጥ። 33 ሲደመር ሰባት አርባ። ከዛስ በአርባኛው ቀን የመንጻቷ ቀን ሲፈጸም የተቀደሰን ነገር ሳትነካ እስታርባ ቀን ቆይታ ከዛ በኋላ ወደ መቅደስ እንዳትገባ ያለው። አርባኛው ቀን ሲሞላ ግን ወደ መቅደስ ትገባለች። ሴትም ስትወልድ 66 ቀን ያለው ተቀምጦ ከዛ ሁለት ሳምንት ያመጣል። 66ና እንደገና ሁለት ሳምንትን 14ን ስንጨምር 80 ቀን ይመጣል። በዚህ የተነሳ ለመንጻታቸው ወራት ይፈጸማል። ለእናትም ለልጁም፣ ለእናትም ለልጅም ስለዚህ አሁን እዚህ ጋር ምንድን ነው የሚነግረን ቅዱስ ሉቃስ፣ እንደ ሙሴ ሕግ የመንጻታቸው ወራት በተፈጸመ ጊዜ ሉቃስ ምራፍ ሁለት ከቁጥር 22፣ 23፣ 24 ነው አሁን ያለው። እንደ ሙሴም ሕግ የመንጻታቸው ወራት በተፈጸመ ጊዜ በጌታ ሕግ የእናቱን ማህፀን የሚከፍት ወንድ ሁሉ ለጌታ የተቀደሰ ይባላል ተብሎ እንደተጻፈ በጌታ ሴት ፊት በጌታ ፊት ሊያቆሙት በጌታም ሕግ ሁለት ዋልያ ወይም ሁለት የርግብ ጫጩቶች እንደተባለ መስዋዕት ሊያቀርቡ ወደ ኢየሩሳሌም ወሰዱት። ከየት ወዴት? ከቤተልሔም ወደ ኢየሩሳሌም ወሰዱት። አሁን ወደ ኢየሩሳሌም ወደ መቅደሱ የወሰዱት በአርባኛው ቀን ላይ ነው። አንድ ሴት ወንድ ስትወልድ የመንጻታቸው ወራት የሚፈጸመው አርባኛው ቀን ላይ። እዚህ ጋር ግን አስተውላችሁ የምትሄዱት አነገራለሁ። የመንጻታቸው ወራት የእናቱ የማርያምና የልጁ የኢየሱስ ሁለቱም ንጹህ ናቸው። መቤታችንም መርገመ ስጋ፣ መርገመ ነፍስ የለባትም። መድኃኒታችን ኢየሱስ ክርስቶስ መርገመ ስጋ፣ መርገመ ነፍስ የለበትም። እሷ ሀብተ ስጋ ሀብተ ነፍስን እያማለደች የምታሰጥነች፣ እሱ ሀብተ ስጋ ሀብተ ነፍስን የሚሰጥ ነው። ስለዚህ የመንጻታቸው ወራት ሲፈጸም ለህጉ ነው እንጂ ኢየሱስም ንጹህ ነው። ድንግል ማርያም ንጹህ ነች። ኤልሳቤጥ የተናገረችውን አስተውሉ። ምን ብላ ነበረ? መንፈስ ቅዱስ ሲሞላባት ብሩክት አንቲ እማንስት ወብሩክ ፍሬ ከርስኪ ነበር ያለችው። የማህፀንሽ ፍሬ ብሩክ ነው፣ አንቺ ብሩክት ነሽ ነው ያለቻት። ስለዚህ የመንጻታቸው ወራት ሲል፣ አሁን አንዳንድ ሰው ብሎ ድንግል ማርያም ጥንተ አብሶ አለባት እንደዚህ ሲሉ የምሰሟቸው ሰዎች ይህንን የማስተዋል ነገራቸው ከውስጣቸው ተነጥቋል፣ በርኩስ መንፈስ ተነጥቋል። የድንግል ማርያምን ክብር ማወቅ አልቻሉም። የኢየሱስ ክርስቶስን ክብር ማወቅ አልቻሉም። እሱ ግን ከሕግ በታች የተወለደ ከሴት የተወለደውን አንድያ ልጁን ከሕግም በታች የተወለደውን ልጁን ላከ ይላል። ከሕግ በታች ማለት አምላክ ነኝ ብሎ በአንድ ቀን ልደጋ አላለም። ሕግ ጠባያዊን ሕግ መጽሐፋዊን ፈጽሟል ጌታችን። ሕግ ጠባያዊ ሕግ መጽሐፋዊ ሕግ መጽሐፋዊ አሁን ይህ የምንለው ነው፣ በስምንት ቀን ቤተ ግዝረት መሄድ በአርባ ቀን ቤተ መቅደስ መሄድ። ይህ ህግ መጽሐፋዊ ነው። ይህ ህገ ኦሪት ነው። ግን ለሁልጊዜ የሚኖር ስለሆነ ጌታችን ኢየሱስ ክርስቶስ ከሕግ በታች ስለሆነ የተወለደው ህግን አላፈረሰም። ከሕግ በላይ ነኝ አምላክ ነኝ ብሎ አልሄድም፣ በስምንት ቀን አላለም። አልሄድም ወደ ቤተ መቅደስ አላለም አምላክ ነኝ ብሎ። ክብር ምስጋና ይግባውና ከሕግ በታች የተወለደ አምላካችን መድኃኒታችን ኢየሱስ ክርስቶስ እኛን ከሕግ በታች ያለነውን ከፍ ሊያደርገን፣ አያችሁ አባት ብለን የምንጮህበት የልጁን መንፈስ በእኛ ውስጥ ሊያኖር መጣ። ህግ መጽሐፋዊን ፈጸመ። ህግ ጠባያዊን ፈጸመ። ህግ ጠባያዊ የሚባለው ምንድን ነው ካላችሁኝ፣ በዘጠኝ ወር ከአምስት ቀን ተጸንሶ መወለድ፣ በየጥቂቱ ማደግ። ሊቁዲዮስቆሮስ ቆሮስ በበህቅ ልህቀ ይለዋል። በየጥቂቱ አደግ። አምላክ ነኝ ብሎ በአንድ ቀን ልደግ አላለም። ይችላል እኮ ግን ሕግ ጠባያዊን ሕግ መጽሐፋዊን ፈጽሞ የመጣ አምላካችን ኢየሱስ ክርስቶስ ነው። ብርሃን ዓለም ቅዱስ ጳውሎስ ይህን ስለሚያውቅ ምን አለ? የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን አንድያ ልጁን ወደ እኛ ላከው ይላል። እኛም አባ አባት ብለን የምንጮህበት የልጁን መንፈስ በውስጣችን ሊያኖር ክርስቲያኖች፣ ገባችሁ ምን ማለት እንደሆነ ከህግ በታች የተወለደው ማለት ሕግን ጠብቆ ስለዚህ ኦርቶዶክሳውያን እጃችሁ ስርዓታችን ከኦሪት ጀምሮ ከህገ ልቡና ጀምሮ በክርስትና ዛሬም ድረስ የምንፈጽማቸው እንዲህ አይነት ሕግ ጋት አሉ ወደ ተለወጡ በአርባ ቀን በሰማንያ ቀን ወደ ክርስትና ተለውጠዋል። ያቺ ቀን ተጠብቃ ነው መቅደስ የምትሄደው። ከአርባ ቀን በፊት አንድ ሴት ወንድ ልጅ ወልዳ አትሄድም። በኦርቶዶክስ ቤተክርስቲያን ከሰማንያ ቀን በፊት ሴት ልጅ ወልዳ ወደ መቅደስ አትሄድም። ያኔ ርግብ ይዘው በጊዜው እንዳቅማቸው ሀብት ያለው በጊዞ ሀብት የሌለው ደግሞ ዋልያ ርግብ ይዞ ወደ መቅደስ ይሄድ ነበረ በብሉይ ዘመን። አሁን ግን እንደሱ አይደለም። መስዋዕቱን ይዘን፣ ዘቢቡን፣ ጧፉን፣ ቁርባኑን መገበሪያውን ተይዞ ክርስቶስ ሁላችንን በቀራንዮ አደባባይ ደሙን አፍሶ ያዳንን እያሰብን ያይፈጸማል ይፈጸማል። ኦርቶዶክስ ተዋሕዶ ቤተ ክርስቲያን ይህን ሕግ ትጠብቀዋለች። ይህን ሕግ ታደርገዋለች። በክርስትና አያችሁ ልሽረው አይደለም የመጣሁት፣ ምን ላደርገው? ልፈጽመው። ፈጸመው ፈጸመው። ከዚህም የተነሳ ብርሃናንም ቅዱስ ጳውሎስ የገላትያ ሰዎችን ሲሰብክ ሲያስተምራቸው ምን አለ? ከሕግ በታች የተወለደውን አለ። ከሕግ በታች መሆን ማንም አይችልም ለሰው ልጅ እግዚአብሔር ግን ይችላል። ከሕግ በላይ ሆነ፣ ቅዱሳንን ከሕግ በላይ ያደርጋቸዋል። ተመልከቱ። እሱ ግን ትሑት ሆኖ በአህያ ውርንጭላ ንጉሥሽ ይመጣል ብሎ ዘካርያስ ትንቢት የተናገረልህ ትሑት ኢየሱስ ክርስቶስ ማቴዎስ 1128 ላይ እናንተ ሸክም የከበዳችሁ ኑ ከእኔ ተማሩ እኔ በልቤ ትሑት የዋህ ነኝ ያለ ኢየሱስ ክርስቶስ በፊልጵስዩስ ምዕራፍ ሁለት ቁጥር 8 ላይ አምላክነቱ እንደመቀማት አልቆጠረውም ራሱን ባዶ አድርጎ መጣ እንዳለ ከሕግ በታች ተወልዶ ከሕግ በታች የነበርነውን እኛን የዋጀን ዘንድ አምላካችን ከድንግል ማርያም በከብቶች በረት ተወልዶ በሰላሳ ዘመኑ በዮርዳን ውስጥ ተጠምቆ የአዳምን የሰላሳ ዓመት ልጅነት መልሶ በቀራኒው ተሰቅሎ ደሙን አፍሶ አዳነን። ማ አማኑ ኤል እግዚአብሔር በእውነት ከእኛ ጋር ነው። ከስጋችን ስጋን፣ ከነፍሳችን ነፍስ ነስቶ እኛን ለማዳን መጣ። እኛስ በደለኞች ነን። ንጽሕት አድርጎ ካዘጋጃት ከቅድስተ ቅዱሳን ከድንግል ማርያም ከስጋዋ ስጋ፣ ከነፍሷ ነፍስ ከደም ዋደም ወስዶ ተዋሂዶ ሰው ሆኖ አዳነን። ከሁለት ባህርያት ወደ አንድ ባህሪ፣ ከሁለት አካላት አንድ አካል ሆነ። ከተዋህደ በኋላ ይሄ ፍጡር ነው፣ ይሄኛው ደግሞ አምላክ ነው አይባልም። ተዋሂዶ እኛን አድኖናል። ስንቶች ይህን ታውቁ ነበር? ከሕግ በታች የሚለውን ጻፉልኝ እስቲ። አቅ ነበር አላውቅም ነበር ሁሌ እንደምንለው ለምንድን ነው ይህንን እምላችሁ ብዙ ጊዜ እንደዚህ አይነት ነገሮችን ለማስተማር ይረዳኛል እናንተን ለማስተማር እኛ ሰርቬይ የምንሰራው የለም ክላስ ውስጥ የትኛው ነው ብለን በዚህ ላይ ነው በምጽፉት ነው ስለዚህ ትጽፉልኛላችሁ በተረፈ ደግሞ ከኔ ጋር አብራችሁ የምትሰሩ የእግዚአብሔር ቃል ለሌሎችም እንዲዳረስ ሼር ማድረግ ላይክ ማድረግ እንዳዘነጉ ገላትያ ምዕራፍ አራት ቁጥር አራት የዘመኑ ፍጻሜ በደረሰ ጊዜ ከሴት የተወለደውን አንድያ ልጁን ላከው፣ ከሕግ በታች የተወለደውን። እኛም አባ አባት ብለን የምንጮህበትን የልጁን መንፈስ በእኛ ውስጥ አኖረ፣ ያኖረልን። አነሳስቶ ላስጀመረኝ አስጀምሮ ላስፈጸመኝ አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለኃያሉ አምላክ ለሰራዊት ጌታ ክብር ምስጋና ይግባው። እግዚአብሔር የልቦናችሁን መሻት ይፈጽምላችሁ። ከሰማይ ሰማያት ወርዶ ያዳነን አማኑኤል የሁላችን መድኃኒት ዛሬም በረድኤቱ አይለየን። ይልቁንም ሀገራችንን በዓይነ ምሕረቱ ይመልከትልን። ረሃብ፣ ጦርነት፣ ቸነፈሩን፣ መለያየቱን፣ መነካከሱን፣ ድርቁን ሁሉ ከመካከላችን ያርቅልን። እመቤታችንን በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኑር። ገላትያ ምዕራፍ አራት ቁጥር አራት ከሉቃስ ወንጌል ምዕራፍ ሁለት ቁጥር 19 20 21 22 23 እስከ 24 ድረስ የተመለከተ ነው። ከብሉይ ደግሞ ዘፍጥረት 17ና ዘሌዋውያን 12 ን ወስደናል ከማቴዎስ ወንጌል ደግሞ ምራፍ 5 ቁጥር 17 እነዚህን አሁን የነገርኳችሁም በዚህ ትምህርት ውስጥ ብቻ ያሉትን ቃሎች አገናኟቸውና መርምሯቸው። ኦርቶዶክስ የእውቀት ቤት ናት፣ የእውቀት ባለቤት አሁንም ከኔና ከእናንተ ጋር ይሁን። ልዑል እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። የተባረከ ጊዜ የተባረከ ሕይወት ለሁላችንም ይሁን። የተቀደሰ ሰዓት ለሁላችን ይስጠን። አሜን። ሰላም